አሰላም አለይኩም ወረህመቱላሂ ወበረካቱህ ድና የተከበራችሁ የዛሀሪ ቤተሰቦች እንኳን ወደ ቻኗአላ በሰላም መጣችሁ። ክርስቲያኖቻችንም ሰላም ሰላም ያለሁም በያላችሁበት ያለ አሰላም እዝነት ራመቱ ዴቱ አይለያችሁ። ለይለተል ቀድርንም ታገኙ ካሮች አላህ ያደርገን ረዥም እድሜ የሰጡን ስኬትን አላህ ያጎናጽፈን፣ ሀገራችንም ሰላም ያደርግልን። አላህ በቀጥተኛው መንገድ ይምራል። ዛሬ ይሸጣችሁ የመጣሁት የቁርአን መጂድ እንደኔ አዲስ ተማሪ ከሆናችሁ ማወቅ የምትፈልጉ ካላችሁ ለማንበብም ለመቅራትም የተቸገራችሁ መዶቹም፣ ይኽፋዎቹም ስኩኖቹን ቀልቀላዎቹን እያንዳንዳቸውን በጥር አድርጎ የሚያሳይ ስለሆነ በተጅውድ ስለሆነ እሱ ስለተመቸኝ ላሳያችሁ ነው የፈለግኩት። እሱም እንዴት ነው? ከፕላስቶሪ ነው የምታወርዱት። ቀላል ነው ቁርአን መጅድ ብላችሁ እንደምታወት ነው። ይህ ስለሆነ ቀላል ነው። ከፕላስቶሪ ቁርአን መጅድ ብላችሁ ዛሬ ላይ እኔ እንትን እያልኩት ያለሁት ቻናሏን ቪዲዮ እየለቀኩበት ያለውት እሷ ወደ ሀገር ስለገባች ነገራቶቹ እስኪ መሻችሁላትና ኔትወርክ እስኪሰራ ያው ሀገራችን ላይ አንዳንድ ገጠራማ አካባቢዎች ተገጠር ወጣ እያለ ስለሆነ ሰፈራችን ቪዲዮዎች ለመልቀቅ ስለማይመች ነው እና ስለምታበረታቷት እጅግ በጣም አድርግ ያመሰግናለሁኝ። እነዚህን ማወቅ የምትፈልጉ ልጆች ደግሞ ይሄ ሱረት አልፋቲሃ ከመጀመሪያው ጀምሮ ነው። ሱረት አልፋቲሃ አልሐምዱሊላ ማወቅ የምትፈልጉ ሱረት አልበቀራ እያንዳንዷ መዶቹ፣ ኢድጋሞቹ፣ ቀልቅላዎቹ፣ ቡናዎቹ እነሱም ብጥር አድርጎ የሚያሳይ አፕሊኬሽን ስለሆነ ለእኔ ስለተመቸኝ እናንተ ብታውቁት ስ ብዬ ተመኝቼ ወደ እናንተ ይዤላችሁ መጣሁኝ። አሁን እንግዲህ ወደ ቁርአኑ እኔም እየቀራሁኝ አንዳንድ ሰፍሃ ቢሆን ከአልሐምዱልና ከስሮ ትልባ ቀራ ምን ያክል እኔ ከሁለቴን እያዳበርኩ ነው የሚለውን እናንተም አብራችሁ ታወታላችሁ። በጣም አሪፍ ነው፣ ተመችቶኛል። እውነት እኔም ቀርችላችሁ ደግሞ ጎበዝ በርች እንድትሉኝ ፈልጋለሁኝ። እና ዛሬንም ኢንሻላህ ይህን ቻናሏን መልካም ነገር የምትሰራበት ያድርግልን እዚህ እያለች ቻናሏን እስከ ሀያ ሺህ አድርሰዋለች። ወደ ሀገር ከገባች ደግሞ ጥሩ ቪዲዮቶችን ስትለቅበት እንሻላ ትጠቀምበታለች፣ ሌሎችንም ትጠቀምበታለች ብዬ ተስፋ አደርጋለሁኝ። ተስፋ ቆርጣም አትተውም እንሻላ። ሌሎቻችሁም ሸር አድርጉላት፣ ላይክ አድርጉ፣ አበረታቷት። ቁም ነገር እንድትደርስ ብቻ እኛንም እንድታበረታን እንድንሰራ አራያ እንድትሆነን ሸር አድርጉላት። ሆነስ ሸር አድርጉላት፣ ላይክ አድርጉ። ሸር እንኳን ባታቁ ላይክ አድርጉ፣ አትለፉ። ሀሳብ አስተያየታችሁን በኮሜንት አስፍሩላት፣ አበረታቷት። ነው ብለው እና እንሻላ ወደ ቁርአን ውስጥ ገብቼ ደግሞ አብረን እንቅራ ቢስሚ ላህ ራማን

ይሪ ልመቢ ለይህም ወለሊን እዚ ላይ አሁን ወለ ብለን ስንስበው ይች ቀዩዋ በጣም ስድስት ሃረካት የምትሳብ ናት። እያንዳንዱ እንትን ታውቁታላችሁ ብዬ አልኳችሁ ነገር። ወለ ብለን በምንስበት ሰዓት ሸዳማ አለው ጥብቅ ይላል፣ ውፍር ይላል። መዷ ደግሞ ቀይ ስለሆነች ትስባለች። ላም ደግሞ በሸዳ መታለች ጥብቅ ይላል ከፊቱ። ያ ደግሞ በቀይ ስለመጣ ሁለት ሀረካት ትምስለዋለን ማለት ነው። እና እንደዚህ ይለያችኋል ለማለት ፈልጌ ነው። እና ትጠቀሙበታላችሁ፣ አውርዱት። እስቲ ወደ ሱረቱል በቀራ እንሻላ አዑዱ ቢላሂ ሚን ሸይጣን ረጂም ቢስሚላሂ ረህማን ረሒም ስራተል በቀራ እዚህ ላይ እንደምታዩት እነዚህ በቀይ የመጡት ስድስት ስድስት ሀረካት ስለምንስባቸው ነው ከዛ በጥቃ ቢጫ የመጣች ሁለት ሀረካት እንደምንስባቸው ነው የሚያመለክተው ራ ደሞ በሰማያዊ ድምቅ ያለችው ተኽፊም ናት ትወፍራለች እንትን ትላለች ደሞ ያኔ ራ በፈትሃ በስኩን በዶማ ሁና ስትመጣ የምትወፍርበት አጋጣሚ እንደዚህ ሁና ትመጣለች ማለት ነው

ፈማ ረቢሃ ትጃረትሁም ወማ ካኑ ሙህተዚዑን። እና ቀላል ነው ስላችሁ ነው እንግዲህ፣ እንሻላህ ትንሽ ድክመታችን በየቀኑ አለማንበባችን ለበ ጊዜ ሰጥተን አለ መቅራታችን ነው እንጂ እንደ ቁርአን ቀላል የለም። በጣም በጣም ቀላል ነው። ማሻላ በዶ ማሻላ አልዬ እና እንሻአላህ ሁላችንም ቢሆን ወደ ዲናችን አንዘነጋ። በተለይ ውጭ ሀገር ያላችሁ ልጆች የአረብ ዳታ ስለሆነ በየጉሩቡ ላይ እየገባችሁ አላቅም ከማለት ይልቅ አንድ ቃላትም ማወቁ ቀላል አይደለም። እንደዚህ ደግሞ በራሳችሁ ጥረት ማድረጉ በጣም አጅር ታገኙበት አላችሁ። አላህ ይምራን ይምራችሁ፣ አላህ ይምራኝ ይምራችሁ። እንሻአላህ አላህ ቀጥተኛው መንገድ ይምራን ነው የምለው። እንደ ቁርአን ስንቅ የለም። ነገ ጧት ስንሞት ቀሪ ሂሳባችን ያው ቁርአንና ሶላታችን ነው። ወደ መቃብር ስንወርድ እዚህ ያከማቸው ነው ዱንያ ላይ እየሰበሰብ ነው ንብረትም ሆነ ገንዘብ አይቀርም፣ አብሮን ተከትሎን አይገባም። ቀሪ ሂሳባችን በልባችን ያነግብ ነው፣ ሌት ተቀንም እንደክምለት ቁርአናችን ይሁን እንጂ ሌት ተቀን የደከምንለት ቤት ዱንያዊ ቁስ አይደለም። ተከትሎ ነው የሚገባው እና መልካም ስራችን ብቻ ስለሆነ አላህ በመልካም ስራ ያበርታን፣ ድናችንንም አላህ ይምራን። እንሻላ አላህ ቀጥተኛው መንገድ እውቀቱን ይስጠን። እውነት እኔ እንጃ በጣም ነው እንዴ። እኔ በአሁን እድሜ እንደዚህ ያላወቅ መቼ ነው የማውቀው ይህ ሞት ከእለት እለት ቀን እየቆጠረ ወደኛ በቀረበ ቁጥር እኛ መቼም ሞት ወደኛ እየመጣ ነው፣ እኛ ደግሞ ወደ ዱኒያ ነው እየተሽቀዳደም ያለ ነው እና አላህ ይምራን ይምራችሁ። ላለሁኝ አሰላሙ አሌይኩም ወራትመቱላ በረካቱ